ሰላም የኔ ወዶች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በሀይሜ በቡራና በፍቅርዬ ጉዳይ ነው የመጣውላችሁ ማለት ነው። ሀይሜዬ ና ብሩኬ ላይ ፍራንክ ነው አይደለም እያላችሁ ብዙዎቻችሁ እየተወዛገባችሁ ነው። ሲቀጥል ደግሞ ሀይሜ ከዚህ በኋላ ምን ማድረግ አለባት ብላችሁ ታስባላችሁ። ጥፋት አጥፍታለች፣ ይቀርታ ብለዋለች፣ ግን ቡራ ሊቀበላት አልቻለም። ስለዚህ እዚህ ጋር ሽማግሌ መግባት አለበት ብዬ የማስበው ልጁን አትፈልገው ብሩኬን ግን ትፈልገዋለች። ብሩኬ ደግሞ ሊረዳ ስላልቻለ ከዚህ በኋላ ሽማግሌ ይገባል። ሽማግሌው ማን ሆኖ ሊገባ ይችላል? ዛሬ አዲስ ቪዲዮ አለ ማለት ነው። በማን በሀይቢ ቤት። በነገራችን ላይ ይሄ ነገር ፍራንክን ብላ ጀምራው ቢሆን ብዙም ቪው የለውም። ሲቀጥል ደግሞ ህይወታቸው ላይ ሌላ ጠባሳ ሊጥልባቸው ይችላል ብዬ ነው ማስበው። እኔ ፍራንክ ነው ብዬ አላስብም። ሲቀጥል ደግሞ ብዙዎቻችሁ ቀለበቱን አልወረወረችውም እያላችሁ ነበር። ወረወረችውም አልወረወረችውም፣ ቀለበቱ እሷ ጋር ፋይዳ የለውም። ዞሮ ዞሮ ልጁን አትፈልገውም አደለ? ብሩኬ ደግሞ ያናደደው ነገር ምንድን ነው? ቀለበት ከአስርሽ በኋላ እኔን ለምን ደበቅሽን? ከኔ በኋላ ደግሞ ሌላ ሰው ጋር ለምን ግንኙነት ጀመርሽ? ነው እንግዲህ። ያኛው ሰውዬ ደግሞ ከህይወታችን ውጣልን አላለም። ጭራሽ አደፋፈር እንደው ደፋር የሆነ ሰውዬ ነው እናንተ። የመጣብን ፍቅርዬ ደግሞ እንግዲህ ጠፋች ምናምን እያላችሁ ነው። ስለ ፍቅርዬ አዲስ ነገር፣ ኦ ማይ ጋድ፣ የኔ ቆንጆ ሰሞኑን እየጠፋች ነው። ለምንድን ነው የጠፋችሁ? ነግራችኋለሁ። ተረጋጉ። በመጀመሪያ ደረጃ እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ አድርጉ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ ማለት ነው ከስድብ ውጭ በመጀመሪያ ደረጃ ሀይሚ እና ብሩኬ ላይ ሲሄድላችሁ ፍራንክ ነው አይደለም እያላችሁ ብዙዎቻችሁ እየተዘገባችሁ ትገኛላችሁ ፍራንክ ነው አይደለም የሚለውን ነገር እንግዲህ መጨረሻ ላይ ነው የምናውቀው እንጂ አሁን ብዙም ልናቅ አንችልም። ፍራንክም ሊሆን ይችላል ላይሆንም ይችላል። አንዳንዴ በተደጋጋሚ ፍራንክ ስትሰሩ፣ በተደጋጋሚ የሆነ የሚመሳሰል ነገር ስትሰሩ ሰው አያምናችሁም። አንዳንዴ ብዙ ሰዎች ፍራንክ ይሰሩ ይሰሩ እና መጨረሻ ላይ ህይወታቸው ላይ ትክክለኛ ነገር ሲከሰት ማንም ሰው አያምናቸው ምክንያቱም ከዛ በፊት እውነት አስመስለው ሰርተው ውሸት ነው ስለሚሉ እና ፍራንክ ሲበዛ ጉዳትም አለው ጥቅምም አለው። ጥቅሙ አንዳንዴ አስተማሪ ነገሮች ይሰራበታል ጉዳቱ ግን አንዳንዴ የእውነት ስትጎዱና ስታዝኑ የሚረዳችሁ የለም። አሁን ሀይሚ ብዙ ሰዎች ሸርሙጣና ባለጌ ሴት ናት ምናምን እያሉ እየሰድባት ይገኛሉ ማለት ነው። ሲጀመር ሁልሽም ማለት ነው ስንት ወንድ እንደምትጀናጀኝ እናውቃለን። አንዱን ባል እያለሽ ራሱ ማለት ነው ከባልሽ ከወጣሽ በኋላ በስልክ ስንት ወንድ እንደምታወሩ እኮ ሁልሽም ራስ ራሰሽ ታቂዋለሽ ማለት ነው። የሀይሚ ሚዲያ ላይ ስለወጣ እንጂ ሁሉም ሴቶች ቢሆኑ እንዲሁ በሶሻል ሚዲያ ገና ያላገቡት ባልጨራሽ ሆኖ ስንት ሶስት አራት አማራጭ ይዘው ከዛ የተሻለውን መርጠው ነው የሚያገበው፣ ሁሉም ማለት ነው። ስለዚህ ሀይሜ ቀለበት አሰረች ማለት አገባችው ማለት አይደለም። በዛን ሰዓት ደግሞ ብቸኝነት ተሰምቷት ምናልባት ለእሷ ጥሩ ሰው መስሏት ሊሆን ይችላል ያደረገችው ሲቀጥል ደግሞ መጨረሻውን ሳታዩ እሷን ባትሳደቡ ጥሩ ነው። ምክንያቱም መጨረሻ ላይ ነው ፍራንክ ነው ልትላችሁ ትችላለች። ብዙዎቻችሁ ብሩኬና ልጁ ናት ፍራንክ እያደረጓት ያሉት ሀይሚን ትላላችሁ ነው። እንደዛ ሊሆን አይችልም በጭራሽ። ፍራንክ ሊደረግ የሚችለው ብሩኬ እንጂ ሀይሚና ያ ልጁ ሆነው ቡራን ፍራንክ ሊያደርጉት ይችላሉ። ከዛ ውጭ ግን ብሩኬና ልጁ ሆነው ሀይሚን ሊያደርጓት አይችሉም። ምክንያቱም ቀለበት አስርልሻለሁ ሲላት አዋስረልኛል ብላ አምናለች። ብሩኬም እየጠየቃ ነው ሲሆ ፍራንክ ሊደረግ የሚችል የሚችለው ብሩኬ እንጂ ሀይሚ ልትሆን አትችልም በጭራሽ ማለት ነው። ሊሆን የሚችለው ፍራንክ ከሆነ ሀይሚና ልጁ በአንድ ሆነው ብሩኬን እየፈተኑት ነው። ምን አይነት ፈተና ነው? ስንቴ ነው የሚፈተነው እንዴ? በፊት ከፍፄ ጋር ከሌላ ጓደኛ ጋር መታ ምናምን አፍረኳረገ። ከዚህ በላይ ምን ምን ልታደርገው ትችላለች? እና ፍራንክ ነው የምትሉ ሰዎች እንግዲህ ሊሆንም ላይሆንም ይችላል። የማይሆንበት ምክንያት እየተገለፋፈጡ ነው ልጁ፣ እሷም ሀይሚም ትደነግጣለች ምናምን ብቻ መጨረሻውን ካያችሁ በኋላ ፍርድ ብትሰጡ ጥሩ ነው ግን አንዳንዴ ፍራንክ ሲበዛ በጣም ጉዳት አለው ታቃላችሁ የተደበቁ ነገሮች ይወጣሉ በመሀላችሁ ትልቅ እየጠባሳ ሊፈጠር ይችላል እና አሁን ሀይሚ ምንድነው ማድረግ ያለባት ከልጁ ጋር መገናኘት ከዚህ በኋላ ያስፈልጋታል ብዬ አላስብም ምክንያቱም በቃ እንደማትፈልገው ነግረዋለች ቀለበቱን ነው ወርውራለታለች በቃ ከዚህ በኋላ ልጁ ጋር የሚያገናኘት አንዳችም አይነት ነገር ሊኖር አይችልም በቃ አልፈለገችውም አልፈልግም በቃ ልጁም ሀይሚ ላገኝሽ ቢላትም ከዚህ በኋላ ማግኘት የለባትም። ከብሩኬ ጋር ካገኙት ሌላ ነገር ሊፈጠር ይችላል። ልጁ ሀይሚን ሊሆነ ነገር ችላል። ብሩኬ ደግሞ እንደዚህ አስደፈርሺ ምናምን ሊል ይችላል። ሶ ሌላ ችግር ነው የሚፈጠረው። አሁን ከዚህ በኋላ ሀይሚ ማድረግ ያለባት ብሩኬን ማስረዳት ነው ብዬ ነው የማስበው። ብሩኬን ማስረዳት በቃ ቡራ ደግሞ ተረዳት። ወንድም አለ። አዎ በቃ ቤተሰብ ሽማግሌ ይዘሽ መጥተሽ አስረጁ። በቃ እህቱን እህትሽን አምጪና አስረጁ። ብሩኬን ማለት ነው። በቃ ይቅርታ ጠይቂው። ይቅርታ ጠይቀሻል። አዎ፣ ግን ደግሞ በደንብ አስረጁ። በቃ ልጁን ካልፈለግሽው አልፈለግሽውም ካላስ፣ ምን ይጠበስ። ከዚህ በኋላ ሀይሚ ባለጌነሽ ምናምን የምትሉ ሰዎች ምን ታደርገው እንዴ? በቃ አሰረች፣ ካልተመቸት ተወችው። ሁልሽም እንደዚህ ነሽ። ተጋብቶ ሁለት ሶስት ወልዶ ሰው ይፈታል እንኳን ከሰው መሀል እንዳይደብረው ብዬ ነው ቀለበቱን የተቀበልኩት አለች። በእርግጥ ጥሩ አይደለም እንደዛ ማድረጓ። በጣም መጥፎ ነገር ሊሆን ይችላል፣ እንደ ተመልካች ስናየው ጥሩ ላይሆን ይችላል። ግን ደግሞ አንዳንዴ ሁሉም ሰው እንደዚ አይነት ስህተት ይሰራል። አታቁም እንደ ሴቶች አብሮኝ ይቀጥላል ብለው ስንት ሺ ብር ልከው ቤት ሰርቶ ከዛ ሌላ ሚስት አግብቶ ሲጠብቃት ወዲያውኑ ሲቀየርባት። ሶ ሀይሚ፣ እንደ መጀመሪያው ፍቅር ካልሰጣት ከዚህ ሰው ጋር መቀጠል አለባት ብዬ አላስብም። ከሱ የበለጠ ፍቅር የሚሰጣት የሚወዳት፣ የሚያፈቅራ ሰው ካለ ከዛ ጋር ነው መቀጠል ያለባት ብዬ ነው ማስበው ና ብሩኬ፣ እዚህ ጋር ምንም አይነት ጥፋት አለበት ብዬ አላስብም። ጥፋት ካለባትም ሀይምዬናት ያኛው ልጅ ራሱ ጥፋት ሊኖርበት አይችልም። ምክንያቱም ቀለበቱን ተቀብለዋለች። በእርግጥ ጥፋት አለበት ምለው እስከዛሬ የት ነበር የሚለው ጥያቄ እንጂ ሌላ ምንም ጥፋት አለበት ብዬ አላስብም። ቀለበት አስሮላታል፣ ቀለበቱን ተቀብለዋለች፣ ተለያይተናል ብላ ነግረዋለች በእርግጥ ግን ደግሞ እሱ የሆነ ያገረሸበት ነገር ያለ ይመስለኛል። ዞሮ ዞሮ ከዚህ በኋላ አንተ ከሀይሚ ጋር መሆን አለብ ብዬ አላስብም። ምክንያቱም አልፈልግም ከተባልክ ከማትፈልግበት ቦታ መዋል ማደር ምን ይሰራልሃል? ዞር በልልንና ና የድሮ ሮማንቲክ ፍቅራቸውን እንኮንኩም በት ብራዘር። ምን ሆነው እንዲ ችክ አተበል ሲነቀቁ ይቀራል። በቃ በቃ አልፈልግም ከተባልክ ከማትፈልግበት ቦታ መዋል ለአንተ ራሱ ተገቢ አይደለም። ጊዜን ማቃጠል ነው ሰው እነሱ አሪፍ ፍቅራቸውን እያጣጣሙ ነው። ብሩኬ ደግሞ እንግዲህ ያው ደብሮታል። ምን መሰላችሁ፣ በመሀል እኔ ነው የመጣሁባችሁ እያለ ነው። እሷ ደግሞ መጀመሪያ አንተነህ እሱ ነው በመሀል የመጣሁ እያለች ነው። በመሀል ከሆነ በተለይ ብሩኬን ያስደብረዋል። እንደውም መጀመሪያ ቢሆን ነበር የሚሻሉ ከሱ ጋር ሆነች ሌላ ሰው ጋር ቀለበት ካደረች በጣም ነው የሚደብረው ብሩኬ ማለት ነው። እና ይሄ ነገር እሱን እንደውም የበለጠ ያስደብረዋል። በቃ በመሀል ሱ ነው የመጣው፣ ስቲዮ የበለጠ ይደብረዋል። እንደውም መጀመሪያ ነው። እኔ አንዳንዴ ፍራንክ ነው የምልበት ምክንያት እዩ፣ አንዴ መጀመሪያ ከአንድ ዓመት በላይ ሆኖናል ይላል፣ ሁለቴ ደግሞ በሚቀጥለው ደሞ ሀይሚ ከአንተ ኋላ ነው የመጣው ትላለች። ዞሮ ዞሮ ብሩኬ ያወሩ እያለ ነው እናስረጅው እያለ ነው። ምንም የምታስረዳው ነገር የለም። ከዚህ በኋላ በቃ እሱ አልፈልግህም ተብሏል፣ ይሄድ በቃ የሚያደርገውን ነገር ያድርግ። የሆነ ነገር አድርጋለሁ እያለ ነው እንግዲህ ሀይሚን የሆነ ነገር ሊያደርጋት ይችላል። ከዛ ውጭ ሌላ ምንም የሚያደርገው ነገር አይኖርም። ሀይሚ ያው ብሩኬን ማስረዳት ነው። መናደድ የለብሽም ይቅርታ፣ ዛሬ ደግሞ ድምፅ ምን ሆኖ ነው? እና መናደድ የለብሽም ብሩክ የሆነ ነገር ሲልሽ አትናደጅ፣ ምክንያቱም ጥፋት አጥፍተሻል። ፍራንክም ከሆነ ደግሞ እዚህ ጋር ይበቃሻል፣ በቃሽ እንዴ። ከዚህ በላይ መሄዱ አስፈላጊ አይደለም። ህይወታችሁን እስከ መጨረሻው ሊያመሰቃቅልባችሁ ይችላል ብዬ ነው ማስበው። ዞሮ ዞሮ ዛሬ አብረው ይመጣሉ ብዬ ነው ማስበው። ይሄ ፋሲል ተብዬው ደግሞ ሌላ ምንም ሊያደርግ አይችልም። ቢያስፈራራት ነው፣ ከኔጋ ሁኝ ቢላት ነው። እንደዚህ አስፈራርቷት ደግሞ ልትሆን አትችልም፣ ህግ ባለበት ሀገር በግድ ከኔ ጋር ሌላት አይችልም። ካልፈልገች አልፈልገችም ነው በቃ። ሌላ ምንም ማድረግ የሚችለው ነገር ይኖራል ብዬ አላስብም። ፍቅርዬ ደግሞ ጠፋችበት፣ ምክንያት ያው እሷ ተማሪ እንደሆነች ታውቃላችሁ። እንደ ሌሎች ሴቶች ትምህርቷን ትታ ለምትመናገጨው እንዲ ፉን ፉን የምትል ሴት አይደለችም። ስነ ስርዓት ያላት ሴት ናት። ሶ ፍቅርዬ ትምህርት እየተማረች ነው፣ መመረቂያዋ እየደረሰ ነው። ስለዚህ ትምህርቷን እያጠናች ነው፣ አንዳንዴ ቪዲዮ እየሰራች ትምህርቷን መጨረስ ፈልጋለች። ስለዚህ ዋናው አላማዋና ግቧ ትምህርቷ ስለሆነ ከዛ ጎን ለጎን ስለሆነ የምትሰራው ያው በትርፍ ጊዜዋ የምትሰራው ስራ ነው ዩቲዩብ እንጂ ስራዬ ብላ የምትሰራው ስራ ስላልሆነ ያው ቢዚ እየሆነች ነው። ሲቀጥል ደግሞ ይሄ ሰጥ አገባ ክርክሩ ምናምን ምናምን ስላለ አእምሮዋን ይሄ ነገር እንዲሰርቃ ስላልፈለገች ነው። ስለዚህ ፍቅር ዛሬ ወይ ነገ ምናምን ትመጣለች። ዞሮ ዞሮ እሷ በጣም ደናናት የኔ ቆንጆ፣ የኔ ቸኮላታ ትመጣለች። ዞሮ ዞሮ ማለት ነው እና እነ ሀይሚ ታረቁ በእናታችሁ በጣም ነው የሚደብረው። እንደዚህ ሁሉ ጭቅጭቅ አታምጡብን። ማታ ማታ እንዴ አይደብርም እንዴ? የዱሮ ሮማንቲካችሁን አምጡ። በቃ ሻይ የሚፍራንክ ተብዬውም እንዴ ከዚህ በላይ ምን ይሰ